አቅጣጫ በደቡብ አቅጣጫ፣ በምዕራብ አቅጣጫ፣ በምስራቅ የኢትዮጵያ አቅጣጫ፣ በአራቱም ማዕዘን ያላችሁ ፕሮቴስታንቶች በአጠቃላይ ቅዳሜ ማታ ከምሽቱ ሶስት ሰዓት እንግዲህ ደፍሮ በመጽሐፍ ቅዱስ የማስረጃ ይኸው ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ብሎ ማሳየት የሚችል ሰው ካለ እኛ ዝግጆች ነን። በማስረጃ መውራት የሚችል ካለ ማለት ነው ማሳየት የፈለግነው ቅዳሜ ማታ ማሳየት የፈለግ ነው። ኦርቶዶክስያን ሁላችሁም ሁላችሁም ያ ውይይት ሊያመልጣቸው አይገባም። እያንዳንዱ ፕሮቴስታንት ያለመጽሐፍ ቅዱስ መሰረት ኦርቶዶክስ ቤተክርስቲያን እንደሚጠላ ነው ማሳየት የምንፈልገው ኦርቶዶክስ ቤተክርስቲያን የምታስተምረውን ትምህርት ሳያቅ እንዲሁ ያለምንም መጽሐፍ ቅዱሴ መሰረት ያለምንም መጽሐፍ ቅዱሴ ማስረጃ ነው ኦርቶዶክስ ቤተክርስቲያን እንዲህ ነው የምታምነው ኦርቶዶክስ ቤተክርስቲያን ትምህርቱ እንዲህ ነው የሚሉት እና ሁላችሁም ኦርቶዶክሳያን ኮሜንሴሽን ላይ ተገቡና ዋናዎቻችሁን ጥሯቸው እያላችሁ መልዕክት አስቀምጡላቸው በጣም ብዙ ፕሮቴስታንቶች እንግዲህ ከሰሞኑ የተለያዩ ቪዲዮችን ሲሰሩ ተመልክተናል፣ እና እኛም እንደ ሐሜት አይ፣ ፕሮቴስታንቶች እንዲህ ናቸው አንልም አንልም። ኦኬ፣ እንደዚህ ብላችሁን አለ አይደል? ኑ በመጽሐፍ ቅዱስ የማስረጃ እንወያይ። ይኸው ትምህርታችሁ ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ ነው የሚሉ የሙሉ ወንጌል መሰረተ ክርስቶስ ቃለ ሕይወት መካን ኢየሱስ፣ ተልእኮ ለትውልድ አማንኤል ኅብረት፣ ይሄ ሁሉ ፕሮቴስታንት ነው። በይዘው ሰባት ሺህ ምርጦቹ፣ ጉባኤ እግዚአብሔር፣ ወንድማማቾች ወንድማማቾች የሚባል ቤተክርስቲያን አለ። በእነዚህ ሁሉ ቤተ እምነት ውስጥ ያላችሁ ፕሮቴስታንቶች በአጠቃላይ በእነዚህ ሁሉ በእነዚህ ሁሉ ቤተ እምነት ውስጥ ያላችሁ ስልሳ አራት የፕሮቴስታንት ቤተ እምነቶች ቅዳሜ ማታ ጠርተናቸዋል። ቅዳሜ ምሽት ስድሳ አራት ስድሳ አራት የፕሮቴስታንት ቤተ እምነቶች በአጠቃላይ ጥሪ ያቀረበላችኋል። ሁላችሁም እንዳትቀሩ በጌታ ፍቅር ሁላችሁንም እንጠብቃችኋለን። ትምህርታችሁ ታዲያ ፕሊስ፣ መጽሐፍ ቅዱሳዊ መሰረታዊ እውቀት የሌላችሁ መጽሐፍ ቅዱሳዊ መሰረታዊ እውቀት የሌላችሁ ፕሮቴስታንቶች የዛን ቀን ባትገቡ መልካም ነው። በማስረጃ መጥቶ ይኸው ጥሪ ያቀርባቸው አላደለ? ኦርቶዶክሳውያን፣ አዎ ይኸው በሉ መጽሐፍ ቅዱሳችሁን ግለጡ። እንዲህ ብላችሁ ታምናላችሁ አደለ? አሁ እናምናለን። መልካም፣ መጽሐፍ ቅዱስ ግን ሲናገር እንዲህ ይላል። እናንተ ግን ከዚህ ቃል ወጥታችሁ እንዲህ ብላችሁ ታምናላችሁ፣ በቤተ ክርስቲያናችሁ እንዲህ ታደርጋላችሁ። መጽሐፍ ቅዱስ እንዲህ እያላችሁ በቤተ ክርስቲያናችሁ እንዲህ ታደርጋላችሁ። መጽሐፍ ቅዱስ እንዲህ እያላችሁ ከቤተ ክርስቲያናችሁ ውስጥ እንዲህ አይነት ከመጽሐፍ ቅዱስ ውጭ የሆነ ስርዓትን ትጠቀማላችሁ ታደርጋላችሁ፣ ምናምን ምናምን ምናምን ወዘተረፈ ብሎ በመጽሐፍ ቅዱስ ማስረጃ ማሳየት ይቻላል። እያንዳንዳችሁ ኦርቶዶክሳውያን ኮሜንት ሴክሽን ላይ እንድጽፉ ፈልገው ኮሜንት ሁላችሁ ዋናዎቻችሁን ጥሯቸው እያላችሁ ጸፉላችሁ ዋናዎቻችሁን። እኔ እንደ ምን ማየት እፈልጋለሁ፣ እንደ እኛ ኖረን በመጽሐፍ ቅዱስ ማስረጃ ይኸው ኦርቶዶክሳውያን ይሄ ትምህርታችሁ መጽሐፍ ቅዱስ መሰረት የለውም፣ እንደውም ወደ ተረት ያዘንብናል። እንዲህ ብላችሁ የምታሙት ትምህርት ትንሽ አለርል እንደው ሲታይ ሰው ሰራሽ ነው የሚመስለው ምናምን ምናምን የሚሉ ፕሮቴስታንቶች ካሉ ለእያንዳንዱ ሼር አድርጉላቸው። ለእያንዳንዱ በዚህ አጋጣሚ ስሜታ የሆናችሁ ፕሮቴስታንቶች ወንድሞች መጽሐፍ ጊዜ መሰረታዊ እውቀት የሌላቸው ፕሮቴስታንቶች ወንድሞች በተቻለ አቅም የዛን ቀን ቁጭ ብላችሁ እንድትማሩ በጊዜ ስም ጥሪ ያቀርባለሁ። ምክንያቱም አንዳንድ ጊዜ ስሜታዊ የሆኑ ሰዎች በገቡ ቁጥር ትንሽ ሆት መሆን ይኖራል፣ ስሜታዊ መሆን ይኖራል ምናምን እና ጥሩ አይመጣም። በተሻለ አቅም ለዛም ብለን ነው እኛ ኦርቶዶክሲያን ዋናዎቻችሁን ጥሯቸው እያልን ለሁሉም ጥሪ የምናቀርቡ ማለት ነው። ስለዚህ እያንዳንዳቸው ኦርቶዶክሳውያን በአጠቃላይ ዋናዎቻችሁን ጥሯቸው እያላችሁ ፕሊስ መልእክቱን ለሁሉም ሽል አድርጉት። የለቀኩት ቪዲዮ አለ፣ እዛ ቪዲዮ ላይ ሁላችሁም የትኛውም ኦርቶዶክስ እንዳይቀር እያንዳንዳችሁ ኦርቶዶክሳውያን ዋናዎቻችሁን ጥሯቸው እያላችሁ መልእክት አስቀምጡ፣ እንዳትረሱ። እሺ እንዲህ ስል የምትከፉ የምትበሳጩ ሰዎች ካላችሁ፣ ይሄም ያበሳጭ ነገር አይደለም። በክርስቶስ ፍቅር ፕሮቴስታንት ወንድሞቻችን እያደረግን ያለ ነው በማስረጃ ቤተ ክርስቲያናችን እያንዳንዱ ትምህርቷ በመጽሐፍ ቅዱሴ መሰረት ላይ የታነጸ በመጽሐፍ ቅዱሴ መሰረት ላይ የተገነባ መሆኑ ለማጠየቅና ለማሳየት ነው። ይሄ ምንም የሚያበሳጭ ነገር አይደለም። እንደውም የሚያበሳጨው ትልቁ ጉዳይ ምንድን ነው? ያለ መጽሐፍ ቅዱስ ማስረጃ ኦርቶዶክስ ቤተ ክርስቲያን እንዲህ ናት ብለው የሚናገሩ ዋናዎቻቸው ናቸው። እና ዋናዎቻችሁን ጥሯቸው ቅዳሜ ማታ ሶስት ሰዓት ድረስ ኦርቶዶክሳውያን ሁላችሁም ተወዳጆች በደንብ አዳምጡኝ። ይሄ መልእክት አሁን የሰራ ነው ቪዲዮ በሁሉም አቅጣጫ ላሉ ፕሮቴስታንቶች መድረስ አለበት። በሁሉም አቅጣጫ፣ በቃ ስልካቸው ላይ ቲክታክ እየተጠቀሙ ያሉ ፕሮቴስታንቶች እጅ በአጠቃላይ መድረስ አለበት። የመካነ ኢየሱስ ቤተ እምነት አማኝ ሊሆኑ ይችላሉ። የሙሉ ወንጌል ቤተ እምነት አማኝ ሊሆኑ ይችላሉ። የተልዕኮ ለትውልድ አማኞች ሊሆኑ ይችላሉ። የመካነ ኢየሱስ አማኞች የብርሃነ ወንጌል ሰባት ሺህ ምርጦቹ የወንድማማቾች የጉባኤ እግዚአብሔር ቤተ እምነት አማኞች ሊሆኑ ይችላሉ። እያንዳንዳቸው የእነዚህ ሁሉ ቤተ እምነት አማኝ የሆኑ በጋራ ግን ፕሮቴስታንት ተብሎ የሚጠሩ እያንዳንዳቸው እህት ወንድሞቻችን በአጠቃላይ ቅዳሜ ምሽት ሶስት ሰዓት መልዕክቱ እንዲደርሳቸው ማለት ነው። በደንብ በደንብ በደንብ ሼር አድርጉላቸው። እኛ ዝግጆች ነን። እንዴት ነው እኛ በሌለንበት ግን የሆኑ ላይቮችን ከፍተው ኦርቶዶክሲያን እንዲህ ነው የሚያምኑት፣ ኦርቶዶክሲያን እንዲህ ናቸው፣ ይሄ በቃ አለ የልጅ ወሬ ይሆናል ማለት ነው ተወዳጆች፣ የልጅ ወሬ ይሆናል። እነዚህ የበታችነት ስሜት የሚሰማቸውን ሰዎች እነዚህ አይነት ቋንቋዎችን ሊጠቀሙ ይችላሉ። ላይቪ ከፍቱና ቤተክርስቲያን የማታሰውረውን እንደምታሰምር፣ ቤተክርስቲያን ያላለችውን እንዳለች፣ ቤተክርስቲያን የማታምነውን እንደምታመን አድርገው ለማቅረብ ይሞክራሉ። ይኸው እኛ ያለን ቅዳሜ ማታ ሶስት ሰዓት አፋችን ያዘጉን አፋችን ያዘጉን ቀናቱ የወለደችው ፕሮቴስታንት ካለ መጥቶ ይኸው በመጽሐፉ ማስረጃ የትምህርታችው መጽሐፍ ቅዱስ አይደለም ብሎ እኛን አፋችን ያዘጋን ከዛ ውጭ ግን ኦርቶዶክሲያን በሌሉበት ይሄ ምንድነው ምን ከሄደ እንትን ጩኸ ምናምን የሚባል ነገር አለ እና ኦርቶዶክሳዊ አገልጋዮች በሌሉበት ቦታ ላይ ዝም ብሎ አካኪ ዘራፍ ማለቱ ጥቅም ስለሌለው ይኸው እንጠብቃችኋለን ማታ ከምሽቱ ሶስት ሰዓት ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው የምትሉ ፕሮቴስታንቶች ካላችሁ፣ ወይ እናንተ ገብታችሁ ትምህርታችን ከመጽሐፍ ቅዱስ ውጪ መሆኑን ፕሩፍ ታደርጉልን አላችሁ። ካልሆነ ደግሞ ዋናዎቻችሁን ትጠራላችሁ። ጠሯቸው ዋናዎቻችሁን በክርስቶስ ፍቅር በደንብ በደንብ በደንብ። ጥላቻ አይደለም፣ ጭቅጭቅ አይደለም፣ ዘለፋ አይደለም። በፍቅር በፍቅር በመጽሐፍ ቅዱስ የማስረጃዎች እናወራለን። እግዚአብሔር አምላክ ይፍቀደልን። በተመሳሳይ ደግሞ እንዳትረሱ ከቅዳሜ በኋላ ሁላችሁም እንዳትረሱት ከቅዳሜ ምሽቱ ውይይታችን በኋላ ፕሮቴስታንት እህት ወንድሞቻችን ትምህርታችሁ ደግሞ ሰው ሰራሽ መሆኑን ደግሞ በተመሳሳይ እኛ በመጽሐፍ ቅዱስ የማስረጃ እናሳያችኋለን። በመጽሐፍ ቅዱስ የማስረጃ እና ስናሳይ ፕሮቴስታንቶች በሌሉበት አናደርግም። እያንዳንዱን ፕሮቴስታንት እያስገባን ትምህርቱ መጽሐፍ ቅዱሴ የመሰረተ እንደሌለው በመጽሐፍ ቅዱሴ ማስረጃ እናሳያለን። የፕሮቴስታንት እህት ወንድሞቻችን ዘጠና በመቶ ትምህርቶቻቸው ሰው ሰራሽ ትምህርቶች ናቸው። በነገራችን ላይ ለዛም ነው ፕሮቴስታንቲዝም ኢትዮጵያ ውስጥ ብቻ ከሶስት ሺ በላይ ቤተ እምነት ሆኖ የተከፋፈለው። ለዛ ነው አሁን ላይ ኢትዮጵያ ውስጥ ወደ ሶስት ሺ የሚጠጉ ቤተ እምነቶች አሉ። ተወዳጆች በፕሮቴስታንት ስም ያለፋችሁ በኢትዮጵያ ወንጌላያን አብያተ ክርስቲያናት ሕብረት ደግሞ የተካተቱ ደግሞ ስልሳ አራት ቤተ እምነቶች አሉ። ስልሳ አራት ቤተ እምነቶች ኢንጀነራል ደግሞ ሶስት ሺህ ቤተ እምነቶች አሉ። እነዚህ ሁሉ ቤተ እምነቶች እንደው ውይይቱን ተውትና እነዚህ ሁሉ ቤተ እምነቶች ራሱ ክሬት የተደረጉት ሰው ሰራሽ ትምህርቶች ስለበዙ ነው። መጽሐፍ ቅዱስን አንዱ ይወስደዋል ልክ እንደ ባልትና ውጤት እንደ በርበሬ፣ እንደ ሽሮ፣ እንደ በሶ ብላ ቤቱ ለማዘጋጀት ይሞክራል። ያኔ የመጽሐፍ ቅዱሱን ሀሳብ ቤተክርስቲያን ከምታሰብ ምረው አውድ ውጪ በራሱ አረዳድ ይረዳና የራሱን ሆነ ሎጂክ ይፈጥራል። በነገራችን ላይ በአሁኑ ሰዓት ከኢትዮጵያ ውጭ ከኢትዮጵያ ውጪ ፕሮቴስታንቲዝም ምን ያክል በጣም ሩቅ የተጓዘ እንደሆነ የተወሰነ ያክል አሳያችሁ። ተወዳጆች በአለማችን ላይ በተለይ በአሜሪካ፣ በሰሜን አሜሪካ እና በአውሮፓ በጣም የተስፋፋ አንድ በጣም የሚደንቀኝ የፕሮቴስታንቲዝም አስተምህሮ አለ። አንድ ራሱን የቻለ ቤተ እምነት ማለት ነው። ያ ደግሞ ሞርማኒዝም ይባላል። ይሄ የሞርማንን አይነት ምልከታ የሚመለከቱ አንዳንድ ፕሮቴስታንቶች አሉ። እነዚህ ፕሮቴስታንቶች ምን ብለው ነው የሚያምኑት? ጥቁሮች በጣም ዘረኛ የሆኑ ሰዎች ናቸው። በነገራችን ላይ አፍሪካውያን ጥቁሮች ቆዳቸው የጠቆረው ከተጣለው ሰይጣን ጋር ስለተጣሉ ነው። ከዛ በኋላ ግን ከመንፈስ ቅዱስ መውረዱ በኋላ ግን ያ ርግማን ተነስቶላቸዋል፣ ቆዳቸው ያው እንደዛው እንደጠቆረ ቀርቷል ብለው ያምናሉ። በጣም የሚገርመው በጣም የሚያሳዝነው ነገር ተወዳጆች በዚህ የሞርማኒዝም አይነት እምነትን የሚከተሉ ሰዎች ውስጥ ቁጥራቸው ቀላል የማይባሉ ደግሞ ጥቁሮች አሉ። ይህንን በተለይ አሜሪካ ውስጥ የምትኖሩ ሰዎች፣ ምናልባት አውሮፓ ውስጥ የምትኖሩ ሰዎች በደምብ በአይኖቻችሁ የተመለከታችሁት ነገር ስለሆነ ሁላችሁም ተቆጣላችሁ እና ኢቨን ጥቁሮች እራሱ ሆነው በዘረኝነት በቆዳቸው የተንጓጠጡ እንኳን የዛ ቤት እምነት ታማኝ የሆኑ ሰዎች አሉ። ሞርማኒዝምን ሁላችሁም ሰርች አርጋችሁ ማየት መመልከት ትችላላችሁ። ሌላው በሰሜን ኮሪያ ይቅርታ፣ በደቡብ ኮሪያ ማለት በደቡብ ኮሪያና በአሜሪካ ደግሞ በጣም በስፋት እየተስፋፋ ያለ ደግሞ አንድ ሌላ የፕሮቴስታንቲዝም ብራንች አለ። እንዲህ አይነቱ የፕሮቴስታንት ብራንች ደግሞ ሁለት አምላክ ያለ ብለው የሚያምኑ ናቸው። ፕሮቴስታንቶች ናቸው፣ ተወዳጆች ፕሮቴስታንቶች ናቸው፣ ግን ሁለት አምላክ አለ ብለው ያምናሉ። ሁለት አይነት ጾታ ያለው አምላክ። በተለይ ደቡብ ኮሪያ ላይ እየኖራቸው ያላችሁ ኢትዮጵያ የሆናችሁ ፕሮቴስታንቶች በደንብ አድርጋችሁ ታውቃላችሁ። አሜሪካ ውስጥ ሰሚ ያላችሁ እንደዚህ ነገር ገጥሟችሁ ሊሆን ይችላል። እና እስካሁን ድረስ ዓለም ያላወቃት ሴት አምላክ አለችን እሷም ደግሞ ሄቨንሊ ማዘር ትባላለች ብለው ወንድ አምላክና ሴት አምላክ እንዳለ አድርገው የሚያሰሩ ፕሮቴስታንቶች አሉ። ይሄ ሁሉ አካሄድ የተካሄደው የኔ ተወዳጆች የመጽሐፍ ቅዱሱን ቃል ሰዎች በራሳቸው ትርጓሜ፣ በራሳቸው አይነት ምልከታ ለመተርጎም የሄዱበት ርቀት ነው። እንዲህ አይነት ቤተ እምነቶች እንዲፈጠሩ ክሬት ያደረገው እና እንደዚህ አይነት ሰዎች ገርጂ አካባቢ ኮሪያ ሆስፒታል አለ። ከኮሪያ ሆስፒታል አካባቢ የተለያዩ ሰዎችን ለመስበክ ሲሞክሩ ብሮሸራቸውን አግኝቼ ነው ለእኔ ለመጀመሪያ ጊዜ ያወቅኩት። በጣም የሚገርማቸው ነገር እና ሁለት አምላክ አለ ሊያውም ጾታ ያለው እና ሴት አምላክ የሚባል ነገር ከየት እንዳመጡ ስጠይቃቸው የሰጡት የመጽሐፍ ቅዱስ ጥቅስ ነው። በጣም የሚገርማቸው ነገር እግዚአብሔር በመጀመሪያ አዳምን ፈጠረ ይላል። በአምሳላችን ንምሳላችን ሰውን እንፍጠር አለ። ከዛ አዳምን ፈጠረ። ይህ አዳም በወንዱ አምላክ ምሳሌ የተፈጠረው፣ ከዛ በኋላ ደግሞ ሄዋን ተፈጠረች። ሄዋን ደግሞ በሴቱ አምላክ ምሳሌ የተፈጠረችው ማለት ነው ብለው ሁለት አይነት ፆታ ያለው አምላክ እንዳለ አድርገው ለማስተማር ይሞክራሉ። እንግዲህ የመጽሐፍ ቅዱሱን አውድ ሰዎች በራሳቸው አውድ እየተረጎሙ ሲሄዱ፣ በራሳቸው የእውቀት ልክ እየተረጎሙ ሲሄዱ ይሄን ያክል በጣም ሰው ሰራሽ ትምህርቶች ይሰፋሉ እና በፕሮቴስታንቲዝም ውስጥ ሰው ሰራሽ ትምህርቶች እንዳሉ ኦርቶዶክሳውያን ምንም ሳይናገሩ በፊት ራሱ ፕሮቴስታንቲዝም ይገልጣል ነው። ለምሳሌ ኢትዮጵያ ውስጥ እንዳልኳቸው ተውት፣ ይሄ ሌላውን በመዋቅር ያልተዋቀሩትን ተዋቸውና በመዋቅር እንኳን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ እንኳን ስልሳ አራት ቤተ እምነቶች አሉ። የተለያየነት ትምህርት ያላቸው የተለያየነት አሰምሮ ያላቸው ስልሳ አራት ቤተ እምነቶች አሉ። ስልሳ አራቱን ቤተእምነቶች የተለያየ አይነት ምልከታ ነው ያላቸው። ነገር ግን ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አሰምሮ በቻሉት አቅም ለምንትን ለማለት ለመቃወም የራሳቸው ቤተእምነት ለመከላከል ሲሉ በጋራ የፈጠሩት ህብረት ነው። ህብረቱ በዋናነት ክሬት የተደረገው ያው እንወሻሽም፣ ግልጽ ነው እንደምታውቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የሚመጣውን ጫላ ለመከላከል ነው እና የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ተብሎ የተቋቋሙ በውስጥ ያሉት እያንዳንዱ ቤተ እምነቶች ግን የየራሳቸው የሆነ ትምህርት አላቸው። ይህ የራሳቸው የሆነ ትምህርት በእያንዳንዱ የፕሮቴስታንት ቤተ እምነት ውስጥ በነገራችን ላይ ልክ የሰማይና የምድርን ያክል ርቀት ያላቸው ትምህርቶች ታዳምጣላችሁ። ለምሳሌ በሙሉ ወንጌል ውስጥ ያሉ ፕሮቴስታንቶች ወንድሞች፣ ኢየሱስ ክርስቶስ ሳይጠኗል ወይ ብላችሁ ይጠይቋችሁ ሊደነግጡ ይችላሉ። አይ እንደዚህ የሚባል ትምህርት የለም ሊሏቸው ይችላሉ። ተልእኮ ለትውልድ ውስጥ ደግሞ ያሉ ፕሮቴስታንቶች የምጠይቋቸው አዎ ኢየሱስ ክርስቶስ ሰይጥኖ ይሏቸዋል። ቱ ስባት እንዲህ ለማለት ግን ኢየሱስ ክርስቶስ ሰይጥኖ ነበር ማለት ሰይጣን ሆኖ ነበር ብለው የሚያምኑ ፕሮቴስታንቶች አሉ ኢትዮጵያ ውስጥ። የሐዋርያው ዘላለምን ትምህርት ሁላችሁም ታውቁታላችሁ። እና የሆነ ሰዓት ላይ እንደውም ይቅርታ ጠይቆ ከሆነ ጊዜ በኋላ ደግሞ የዘኝ ሰዓት እንዴት ሶት የሆነ ትምህርት ሊያስተምር እንደቻለ ሲጠየቅ እኔ የደረስኩበት የእውቀት ጥግ ላይ ብዙዎች ስላልደረሱ እንዳይጠፉ እንዳይሳሳቱ ብዬ እንጂ ትምህርቱ ትክክል ነው ብሎ የራሱን አቋምና ሀሳብ ሲሰጥ ነበር። በተመሳሳይ ደግሞ ሌሎች ለምሳሌ መካነ ኢየሱስ፣ ቤተ እምነት ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት እነዚህ ጋር ደግሞ ስትሄዱ ጌታችን መድኃኒታችን ኢየሱስ ክርስቶስ የማይሞተው አምላክ ሞትን ሞቶ ሞትን ድል አድርጎ እንደተነሳ ያምናሉ። ሞትን ድል አድርጎ እንደተነሳ ያምናሉ። እነዚህ ፕሮቴስታንቶች በጠቃላይ ተልእኮ ለትውልድ ውስጥ ያሉ ፕሮቴስታንቶች ጋር ደግሞ ቀርባችሁ መወይ ትችላላችሁ። ስለ ጌታችን ኢየሱስ ትንሣኤስ ጠይቋቸው፣ በፍጹም አያምኑም። ጌታችን መድኃኒታችን ኢየሱስ ክርስቶስ የማይሞቱ አምላክ ሞትን ሞቶ ሞቶ እንደቀረ ነው የሚያምኑት። ሞትን ድል አድርጎ እንደተነሳ ያምኑም። እዚሁ በእኛው ላይ ስትሪሞች ላይ መቶ የተወያዩ የተልእኮ ለትውልድ ቤተ እምነት አማኞች ያሏቸውን እነዚህን ወርዶች በአጠቃላይ እያወጣን እንፖስትላቸዋለን። ምናልባት ዩቲዩብ ላይ ስለሚኖሩ ከትልቅ ሁለት ውልድ የመጡ ፕሮቴስታንቶች በተለይ ከእኛ ከኔ ጋር እዚ ፈለጋትናቴዎስ ጋር ከነ ዙሪያ ሬድ ጋር ምናምን በዚህ ጉዳይ ዙሪያ የተወያዩቸውን እይቶች እየገባቸው ዩቲዩብ ላይ ማየት መመልከት ትችላላችሁ። ጌታችን መሬታችን ኢየሱስ ክርስቶስ ሞቶ ብቻ ነው የቀረው ሞት እንድላድርጎ አልተነሳም ብለው የሚያምኑ ፕሮቴስታንቶች አሉ። ሙሉ ወንጌል ቸርች ውስጥ በሕፃናት ጥምቀት አያምኑም። መካነ ኢየሱስ በሕፃናት ጥምቀት ትምናለች በህፃናት ጥምቀት ታምናለች። እንደውም በእምነት መግለጫዋ ላይ በህፃናት ጥምቀትን የማያምኑት መቶ ሺ አጋንንት ማለት ለምሳሌ ሙሉ ወንጌሎች ያምኑ እና መቶ ሺ አጋንንት በቃ እንዳለባቸው አይነት ሰዎች ናቸው ብላ ነው የሆነ ነገሩን በደንብ አርጋ የምታብራራው መጋነ ኢየሱስ ትችላለች። እና በእያንዳንዱ ቤተ እምነት ውስጥ ብዙ ኦርቶዶክሳውያን እርግጠኛ ነኝ ይሄን ያክል እውቀቱ ያላቸው አይመስለኝም። በእያንዳንዱ ፕሮቴስታንቲዝም ቤተ እምነት ውስጥ በጣም ሰማይ ከምድር ያክል የሚራራቅ ሰፊ የትምህርት ልዩነት አለ። ጀስ እንደ ካውንስል እንደ ህብረት፣ ለምሳሌ ሰዎች እድርና እቁብ ላይ ህብረት እንደሚኖራቸው ሁሉ እነዚህ ሁሉ ቤተ እምነቶች የጋራ ካውንስልን የጋራ ህብረትን ፈጠሩ እንጂ በትምህርት የተለያዩ ናቸው። ዞሮ ዞሮ ግን በትምህርት የተለያዩ ናቸው ብለን እኛም ብዙ መዳረቅ፣ በጣም ብዙ መልፋት አይጠበቅብንም። በእነሱም ውስጥ ያሉ ሰው ሰራሽ ትምህርቶችን ለምሳሌ ፕሮቴስታንት ወንድሞቻችን ከዘጠና በላይ በመቶ የሚሆኑ ትምህርቶቻቸው ሰው ሠራሽ ትምህርቶች ናቸው። እነዚህን ትምህርቶች በመጽሐፍ ቅዱስ ማስረጃ መታችሁ እኛን መሞገት ትችላላችሁ። ከቅዳሜ በኋላ ሁላችሁ እንዳትረሱ፣ በደንብ አድርገን ለሁሉም ፕሮቴስታንቶች ጥሪ ያቅርበን። ትምህርታቸው እያንዳንዱ የሚያምኑ ትምህርት ሁሉም ለምሳሌ ሙሉ ወንጌልና መካነ ኢየሱስ የተለያየ ትምህርት አላቸው አይደል የተለያየ ትምህርት እንዳላቸው ሆኖ ለሙሉ ወንጌሉ ለመካነ ኢየሱስ ለመሰረተ ክርስቶስ ለጉባኤ እግዚአብሔር ለሰባት ሺህ ምርጦቹ ለተደጎለቱ ልዱ ለእያንዳንዱ ለእያንዳንዱ ፕሮቴስታንት የሚያምኑ ትምህርት ሰው ሰራሽ ትምህርት መሆኑን በመጽሐፍ ቅዱስ የማስረጃ እናሳያለን እናሳያለን እግዚአብሔር ይፍቀድ ለማንኛውም በዋናነት ግን አሁን አሁን ላይ ከሰሞኑ እንደምታስታውሱት በተለያዩ ኮሜንት ሴክሽኖች የተለያዩ ቪዲዮ ሲሰሩ እና ደግሞ የተለያዩ እዚህ ግባ የማይባሉ ትንሽ ቪዲዮ ሲሰሩ በጣም ብዙ ፕሮቴስታንቶች፣ ኦርቶዶክሳውያን ይሄው ተነቃባችሁ፣ ትምህርታችሁ ሰው ሰራሽ ነው፣ ልክ ሰው ሰራሽ እንደሆነ አድርገው ማለት ነው፣ ትምህርታችሁ ተረት ይበዛዋል፣ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው፣ ልክ ትምህርታችን ከመጽሐፍ ቅዱስ ውጭ እንደሆነ አድርገው እንደዚህ ንግግሮችን ሲናገሩ ተመልክተናል። እና ቅዳሜ ማታ ሶስት ሰዓት በአራቱም አቅጣጫ በአራቱ ማቅጣጫ በኢትዮጵያ በአራቱ ማቅጣጫ ላሉ ፕሮቴስታንቶች ወንሞች ወንድሞች በአጠቃላይ ጥሪ ያቀርበናል። በመጽሐፍ ቅዱስ ማስረጃ ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጭ ነው ማለት የምትችሉ በወሬ ደረጃ ጀስት በዛ ልክ እኛ ታች ወርደን ወሬዎችን ማውራት ስለማንችል፣ ወሬው ለወሬኞች እንተዋለን። በመጽሐፍ ቅዱስ ማስረጃ ግን ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ማለት የምትችሉ ፕሮቴስታንቶች ካላችሁ አለን ቅዳሜ ማታ ሶስት ሰዓት ኦርቶዶክሳያን ደግሞ መልእክቱ ለሁሉም ለሁሉም አንዳንድ ጊዜ ትምህርታቸው እንዲነካባቸው ማይፈልጉ እንትኖች አሉ አንዳንድ ፕሮቴስታንቶች አሉ ትምህርታቸው እንዲነካባቸው አይፈልጉም ያው ከተነካካ በጣም እንደው አላደለ እንዴት ነው ብዙ ነገር ስለሚበላሽ በጣም ብዙ ትውልዱም ስለሚነቃ በጣም እዚህ ጋር ግን አንድ በጣም የገረመኝ ነገር እንገራቸው በየቸርቹ በየቸርቹ ያሉ ፕሮቴስታንት እህቶች ወንድሞች በቂ በሆነ መልኩ የቸርቻቸውን ትምህርት አይማሩ። የፕሮቴስታንት ህልውና የጸናው ኦርቶዶክስ ቤተክርስቲያንን በመክሰስ ነው። ይህን ሁላችሁም ኦርቶዶክሲያን ልብ ብላችሁ እንደምትመለከቱ ተስፋ አደርጋለሁ። የእያንዳንዱ የፕሮቴስታንት ቤተ እምነት አማኞች ህልውና፣ የቤተ እምነቱ ህልውና የሚቆመው ኦርቶዶክስ ቤተክርስቲያንን በመዝለፍና በመተቸት ነው። ኦርቶዶክሲያንን ዋቸው እነሱ ይኸው ልክ እንደው ቤተ ክርስቲያን ውስጥ ገብተው ለዛፍ ቄቤ እንደሚቀቡ አድርገው የሚስሉ ሰዎች አሉ፣ ቸርች ውስጥ ይሄ ኦርቶዶክሳን ናቸው፣ ይኸው ለንትን ለታቦት እየሰገዱ ምናምን፣ ይሄው ስዕል ይሄውላችሁ፣ ከእግዚአብሔር ቃል ጋር ሲጣሉ፣ ይኸው ጣዖት እያመለኩ ምናምን። ኤኒዌይስ በመጽሐፍ ቅዱስ የማስረጃ ነው፣ እና ተወያዩ እና ማትመጡ ፕሮቴስታንቶች አናስገድድም። ቀድሞም ያልነው እናቱ የወለደችው ፕሮቴስታንት ካለን ያልነው ኦኬ የግድኑ ብለን በነገራችን ላይ እንደው ድግሳችን እንዳይበላስ እንደው እንዳትቀሩብን አይነት ፕሮሞት አይደለም እያደረገን ያለ ነው። ደፍሮ የሚመጣ ካለ ይምጣ፣ ነው ደፍሮ የሚመጣ ካለ ደፍሮ ማይመጣውን እኛም ብዙ እንትን አንልም። በግድኑ እንዳትቀሩ ፕሊስ። እናንተ ከቀራችሁማ ቀምኑን እንደው አማረብን ምናምን እያለን አይደለም። እሺ፣ ቅዳሜ ማታ ከምሽቱ ሶስት ሰዓት ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ማለት የምትችሉ በማስረጃ ማለት የምትችሉ ፕሮቴስታንት ወንድም እህቶቻችን ብቻ ትመጣላችሁ። ዝም ብሎ ለምሳሌ መገናኛ አካባቢ፣ ሜክሲኮ አደባባይ ላይ ምናምን ዝም ብሎ ሲወራ የሰማችሁትን ነገር ይዛችሁ የምትመጡ ፕሮቴስታንቶች ሆነች ፕሊስ እንዳታደርግ። ኦርቶዶክስ ያለ ምንድነው ማርያምን የምታመልኳት ብላችሁ እንዳትመጡ። ምክንያቱም እንደዛ ካላችሁ ማርያምን ስለማምለካችን ማስረጃ ስጡ ማለታችን ስለማይቀር ማለት ነው። ማርያምን እንደው ታመልኳታላችሁ? ጋር ኦኬ፣ እስኪ በመጽሐፍ ዱሴ ማስረጃ አሳዩ። የትኛው የትኛው መጽሐፍ ክብላችን ላይ ነው ማርያምን እንደምናመልካት የተናገረው? የትኛው አስተምሯችን ላይ ነው? በደንብ አድርገን ለምንድነው ቅዳሜ ያደረኩት? እያንዳንዱ ፕሮቴስታንት እንዲዘጋጅ መጽሐፍን ያልገለት፣ ከፕሮቴስታንት ባጠቃላይ መጽሐፍን ግለጥ፣ ሁልህም አዳምጠ በደንብ እስከ ቅዳሜ ድረስ እንደተዘጋጁ ለሁላችሁም ፕሮቴስታንቶች እድል ሰጥቻችኋለሁ። ይኸው ዛሬ እ በዛ ርዕስ ኑ ግቡና ተወያዩ ማለት ይችላለሁ። በነገራችን ላይ ዛሬ እስከ ቅዳሜ ድረስ ግን ሁሉም ፕሮቴስታንት መጽሐፉን እየገለጠ እንዲዘጋጅ እድል ሰጥቻለሁ። ሁሉም ሁሉም ፕሮቴስታንት መጽሐፉን ይግለጥ። በደንብ አድርገው እየጻፉ ይዘጋጁበት። ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው። ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ይሄ ትምህርታችሁ ከመጽሐፍ ያኔ፣ በደንብ አድርገን እንግዲህ ታዘጋጅቶ አይደለም የሚመጡት ስለዚህ በመጽሐፍ ቅዱስ የማስረጃ በደንብ አድርገን እናወራል ማለት ነው። እና ኦርቶዶክሲያን በአጠቃላይ ቪዲዮ ላይ ተገቡና ሁላችሁም ኮሜንት ሴክሽን ላይ ዋናዎቻችሁን ጥሯቸው እያላችሁ ጻፉላችሁ።